አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ አልሐምዱሊላህ። እንዴት ይዟችኋል ረመዳን? እንዴት እያደረጋችሁ ነው? እንዴት እንዴት ይዟችኋል ረመዳን? እንግዲህ እያበቃብን ነው፣ ወላሂ ላዚም የተከበረው ወር፣ ይሄ ሰላም የሆነ ወር እንደው ከምኑም ከምኑም ከምኑም ጸጥ ረጥ ያደረገው በቃ ይህ ሰውም ሸይጧን የምኑም ሸይጧን ዘች አረገው በቃ። ሁሉም ሰው ያ ከቁርአን ርቆ የነበረው ወደ ቁርአን ቀርቦ ሶላት አስተካክሎ የማይሰግደው ሶላቱን በደንብ እየሰገደ በቃ፣ በሙዚቃ በሸይጧን ሙዚቃ ተጋልቦ የነበረው ከሸይጧን ሙዚቃ ተላቆ የነበረው ሁሉ ሰው በጣም በሰላም ደስ የሚል በቃ ይህም ሁሉ በቃ ሰላም አድርጎት ነበር። እና ይሄ የተከበረ ወር እየሄደብን ነው። እንግዲህ ወደ ማጠቃለያው እየሄድን ነው። ዛሬ ተመልሼ የመጣውበት ቪዲዮ እናንተ ምን እየተሰማችሁ ነው? እኔ ወላሂ ላዚም የሀገራችን ጉዳይ በጣም ልቤን እየሰበረው ነው። ማለት በባለፈ ሶፊያ የሆነ ቦታ ወስዳ የሆነ ማፍጠሪያ ያስሰጣቸው እንደዛ ግብግብ ሲገጥሙ ያንን ቪዲዮ ሳይ በጣም ገረመኝ። ትናንት ነው። ዛሬ ደግሞ አህመድ ዩቱብ ላይ ተለቆ አህሙ ዩቱብ ላይ ሰው በዛ ልክ፣ ሰው በዛ ልክ አገራችን በቃ ምን ያህል ተርቧል? ምን ያህል ተጎርቷል? ህዝቡ ምን ያህል ልቡ ተሰብሯል? እኔ እንዲሁ የሰው እጅ ማለት ምን ያህል ነው እንግዲህ፣ ህዝባችን የሰው እጅ የሚያየው በሰጡን ብሎ የሚያየው ምን ያህል ህዝብ ነው እንዴ? ምንድን ነው እንዴ? እንትን ሰልፍ ሰልፍ ነው ሰልፍ ይዞ ሰልፍ ይዞ ሲሰጣቸው ሲሰጣቸው መጨረሻ አካባቢ ላይ እንዲያውም አለቀባቸውና ሳይሰጣቸው ሲቀር እነዛ እንትን ሲል ማለት ነው። ወላሂ በጣም ነው ያዘንኩት። ማለት በቃ ህዝባችን ምን ያህል ተርቧል፣ ምን ያህል ተቸግሯል፣ ምን ያህል ነው የሰው እጅ የሚያየው። በቃ ፊታቸው እንዴት እንዴት እንደጠቆረ አለቀ ምናምን ሲላቸው ማለት ነው ወደ መጨረሻ አካባቢ ላይ እኔ ወላይ በጣም የሚያሳዝኑኝ። ስለዚህ እንደው እኛ ሰው ሰጥቶ አያጠግብም። ሰው የፈለገ ቢረዳ የፈለገ ነገር ቢደረግ ቢደገፍ በቃ ምንም ሰው ሰጥቶ አያጠግም። የተለያየ የእርዳታ ድርጅቶች በዓለም ሀገር በአውሮፓ ያሉ ቢረዱ ቢረዱ የኢትዮጵያን ችግር የሚቀርፉትም አይደለም። ሰውም የሚጠግብም ያኔ የሚያጠግብም እርዳታም እየመጣ አይደለም። እና እስኪ ሁላችሁንም፣ ሁላችንም ዱአ እናደርግላችሁ ለሀገራችን። ሁላችንም እራብ ክፉ ነው። ራብ ተርቦያየ ያውቀዋል አይደለም ቀርቶ፣ ሁለት ቀን ሶስት ቀን ሳይበሉ እያደሩ አይደለም ቀርቶ፣ በትንሽ ነገር በዳቦ በትንሽ ዳቦ እየተዋለ ምሳችንን ጧት በደንብ በልተን እስከ ማታ ሳንበላ ስንቀር ምን ያህል ሰውነታችን እንደሚውለገለግና ምን ያህል ሰውነታችን እንትን እንደሚል ሁላችንም እናውቀዋለን። እና እኔ የማየው ነገር ከጊዜ ወደ ጊዜ ልብ የሚሰብር ነገር ነው የማየውና፣ ሁላችንም ሁላችንም ብንችል ብንችል የቻልነውን እንርዳ። ለአንድ ሰው ለአንድ ሰው አንድ ሰው አጥግበን ብንል ለህሌናችንም እንደገና በስታለህን በኩል ከፍተኛ አጀር አለብ አጀር እናገኛለን። በዚህ ረመዳን ሁለተኛው ዋነኛው ነገር አላህ ሀገራችንን ሰላም እንዲያደርግልን ሁላችንም ዱዓ እናድርግ። ሰላም እንዲያደርግልን ማለት እነዛ የሚበሳቆጡት እናት አባቶች፣ እነዛ የሚንከራተቱት በቃ ምግብ ፍለጋ እንደዛ ሲጋፉ፣ እንደዛ ሲረባረቡ፣ በቃ የኔ እናት አባቶችስ ቢሆኑ አስባችሁታል? ምን ያህል ልብ እንደሚሰብር የእናንተ እናት አባቶች ቢሆኑ የእናንተ ልጆች ቢሆኑ እንደዚያ የሚጋፉት የእናንተ እህቶች ቢሆኑስ፣ እስቲ ያስቡት። ምግብ ለማግኘት እንደዛ ግፌ ያችን ለመቋረስ ያችም ለአንዴ ለብዙ ጊዜ ለሚንትን ለሚልኩ ብንጋፈም ችግር የለውም። ስብሓናላህ። ላዚም እና ውድ ቤተሰቦቼ፣ እህቶቼ፣ ወንድሞቼ አላህ ሀገራችንን ሰላም አድርጎ የተፈናቀለውን የተቸገረውን የተራበውን አላህ ሁሉም ሰላም እንዲያደርግልን እንዲመልስልን፣ በዚች በተከበረች ወር የቻልነውን ዱአ እናድርግ። ብዙ ጊዜ ሚዲያ ላይ በተለይ ቲክቶክ አካባቢ ምናምን ላይ በዘረኝነት በተለይ የአማራ ፖለቲከኞች ነን የሚሉ ወጣቶች እነ ሰይድ ወረባቦን ይመስል እነ ጆከር የሚባሉትን ይመስል እነ ሞጣን ይመስል በቃ እነሱ ከተመቻቸ ሀገር ቁጭ ብለው የአማራን ህዝብ፣ የአማራን ስቆቃ አንድ ነገር ላያድኑት በለው ፍለጠው፣ እስበሳቸው ሲረካከሱ፣ እስበሳቸው ሲሰዳደቡ አንተ ኦሮሞ፣ አንተ ትግሬ፣ አንተ እንትነ እየተባባሉ ይውላሉ ያድራሉ። ነገር ግን የአማራ ህዝብ ስቃይ ግን በየጊዜው እየበዛ ሞቱ ግድያው እየበዛ ነው ይመጣው እንደነዚህ አይነቶች ብንችል ብንችል በተለይ በቅርብ አካባቢ የሆኑ ሰዎች ብንችል ብንመክር፣ ባንችል ደግሞ የነዚህ ሰዎች አጀንዳ እየተቀበልን በተለይ አንዳንድ እህቶች አላችሁ እኔ እያየዋችሁ ነውና፣ የእነሱን ስድድብ የእነሱን ብሽሽቃ ምታችሁ ዩቱብ ላይ ትጭኑታላችሁ። ይሄ እየተራባ እየተራባ እየተራባ ነገ ሌላ መዘዝ ነው የሚያመጣው። ብዙ ጊዜ እህት ወንድሞቼ፣ አንድ ነገር መነግራችሁ ነገር ምንም ሚዲያ ላይ ቢሆን ያለነው ምንም ሚዲያ እንደዚህ አይነት ነገር ተወዳጅ ነገር ቢኖረውም ከጥቅሙ ጥፋቱ የሚያበዝን ከሆነ ብንተወው። ለምሳሌ አንድ ሰው ያልሆነ ነገር ሲፖስት፣ እኛ የሆነ አስተያየት ለመስጠት ወይም ምናምን ብለን ልናመጣው እንችላለን። ግን ያ ነገር ይበልጥ ጥፋቱ ከሆነ የሚያመዝ ነው ባንጭ ነው። በተለች ሙስሊም እህቶቼ በቃ የሆነ ጥሩ ነገር ሰርተን ለምን ሁለት ሰው ሶስት ሰው አያየውም? አንድ የሆነ ጊዜ ለእኛ የሚሆን ቪዲዮ ይመጣል ማለት ነው። እና ብዙ ጊዜ የሆነ ወይንም እንዲታይልን ወይንም የሆነ ነገር እንድናደረግ ብለን መጥፎ ነገር የምፖስቱ እህቶቼ አላችሁ። እሱን ብተውት በተለይ ይህንን በሃይማኖት ጉዳይ እስልምናችንን የሚሰዳደቡ ሰዎች የእነሱን ፎቶ ምታችሁ የእነሱን ስድድብ እገሌ እንዲህ አለ እገሌ እንዲህ አለ የምትሉት ነገር እሱን ነገር ፓት ፖስቶት ምን ይጠቅመናል? ለእኛ ማለት ነው። ማለት እነዚያ ሰዎች እነሱ የራሳቸውን ሀሳብ ለማራመድ ይሄ ቆሻሻ ተግባራቸውን ዘረኝነታቸውን፣ የእስልምና ጥላቻቸውን ሲናገሩ እኛ ደግሞ አመትተን እኛ ዩቱብ ላይ ያንን እንትን ያልነውን እኛ ሚዲያ ላይ ስንጭ ነው፣ እነሱ ይባስ እየታወቁና ታዋቂ እየሆኑ ነው የሚሄዱት ማለት ነው። ስለዚህ እኛ የእነሱ አሳዳጊ የእነሱ ተባባሪ አንሆን። መብሰል አለብን፣ ማወቅ አለብን። የማንም መጫወቻ አንሆን እላለሁኝ። የዛሬው ቪዲዮ ይህን ይመስላል። ላይክ ሸር ማድረግ አይረሳ። ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።